እታሳያሽ እያወራሽ ነበረ እየተናገርሽ ነበረ ምናምን ምናምን ነገር፣ ከዛ አይነት ሰዓት ላይ ብቻ እንዴ እኔም ብቻ ነው እንዴ ያያችሁት? የኦሮሞ ልብስ ማለት የተጻፈውን አላየሁም። በመለሴ ምናምን ስትይ እንዴ ቀረብ ብዬ ነው ደስ ኮመንት ለማየት ኮመንት ለማየት ማለት ነው። እና እያየሁ ነው ሳይ እሷ የምታወራው እና ኮመንት ላይ እየተጻፈው ጽሁፍ ምንም እንትን አልልሻለኝ አልመጣልሻለኝ እና ምናልባት ከላይ የሆነ ነገር ብለዋት ነው ብዬ እያወረድኩኝ ኮመንቱን አየሁት ሳየው ምንም የተጻፈ ነገር የለም ወይ በውስጥ የሆነ ሰው ጽፎላት ይሆን ብቻ ማዳመጥ ጀመርኩ ኖርማል አዳመጥኩት ከዛ እንዴ እኔ ብቻ ስልብስ ነው እንዴ የምታዩት እኔ ብቻ ስለለበስኩ ነው እንዴ የምታዩት? ከእኔ ውጭ የለበሰ የኦሮሞ ልብስ የለም ምናምን ምናምን እያለች እንደውም ያችን ጉጉማን እና የጊቢ ንገሪያቸው ስጥል ያች ትገባለች የዚህ የጀርመኗ ትገባና እንዴ ምን ነው? እሷ ብቻ ናት እንዴ የለበሰችው? ምን ጉድ ነው? እኔ እሷ ለብሳ ብቻ የሆነ ፖለቲካ ነገር አየውበት ሰማውበት። የጻፈ ሰው የለም፣ አላየሁኝም። እነሱ ሁለቱ የሚያወሩት ነገር ትንሽ ተለየብኝ። ምክንያቱም ልክ የሆነ ሰው የተቀናቀዳቸውና ለምን ለበሳችሁ ያላቸው ሰው ያለ ነው የሚመስለው። አይሉ ነው እሱን እንግዲህ አላውቅም። እኔ እኮ ምን ምን ነው፣ እሱን አይደለም እሱ በኋላ ነው በኋላ ነው፣ መጀመሪያ መጀመሪያ እኔ አላየሁም። ይቅርታ አድርጎልኝ እኔ አላየሁም። አየሁት ስኮር እያደረኩኝ እንዲያውም፣ ወደላይ ወደታች፣ ወደላይ ወደታች አፕዳውን እያደረኩኝ ኮሜንቱን በሙሉ አየሁት። ሳይ ምንም ነገር የለም። ብቻ ነገሩ እሳት፣ እሳት፣ እሳት እየሆነ ኤልሻዳይም እየተናደደች፣ እኔ አይቻለሁ አላየሁም። እኔ ኮሜንቱን በደንብ አይቻለሁ አላየሁም። እየተናደደች እንግዲህ አንድ ሰውን ቢሆን ጽፎላት ሊሆን ይችላል። አየሁትኝ እኔ አላየሁም፣ ይቅርታ አርጉልኝ። እኔ ልጆች ይሳኝ አላየሁኝ፣ አላየሁም። ፈለግኩኝም አላየሁኝ። ከዛ ብቻ አልታመኝም፣ እንትን አለ ምናምን ምናምን ነገር፣ በቃ በዛ አለፈ። እዚህ ውስጥም አልገባችም፣ አልወጣችም፣ ምንም ነገር የለውም። ከዛ ብቻ ነገሩ እየተባባሰ እየተባባሰ እየተባባሰ እየተባባሰ ማታ ላይ የዚች የጀርመንዋን ጉጉማን ፎቶ ያኛው ዘቅዝቆ ይሳደባል። ምን አረገች ይችልች? ይች እሱ በኋላ ነው ይሄ አህያ ሰውዬ እሱ ማታ ነው፣ ወደ ክሳት ነው እኮ ቀን ላይ ነው የሆነው በእኛ ቀን ነው እንግዲህ ማለት ነው። አየዋትኝ ይሳደባል። እሱ ምን አድርገው ነው ማለት ለምን ይሰድባታል ስል እሷ ላይ ይወርዳል። ኦኬ ጉጉማን ፎቶ መገልበጥ ነበረበት አልነበረበትም? ለምንድን ነው የኪዱ ፎቶ ለምን የሚገለበጥ ይ መሰደብም ካለባት ፎቶ የገለበጠ ፎቶ የሬቻ ቪዲዮ የለቀቀችው የልሻ ላይ ነት አይደለም። ኤልሻዳይ እና ጆከር አንድ ሀገር ሰዎች ናቸው አይደለ? የአማራ ህዝብ ተጎዳ ካል ና ካሰል ለምንድነው ከኦሮሞ ጋር ገጠምሽ ብሎ ካለ ኤልሻዳይ ናት መሰደብ ያለባት። ብቻ ነገሩ ግራ ስለገባኝ፣ ወይ ደግሞ ሆን ነገር ተጋጭተው ይሆናል የሆነ ነገር አስቀይማ ይሆናል ብዬ ያው እነሱ አንድ ጓደኛ ስለሆኑ ተውኳት፣ ብዙም አልወሰድኩትም ነገር ሆኖ ወደራሴ ገባሁ። ከዛ ትንሽ ስቆይ ደግሞ ቤታዩ ኦሮሞ እንዲህ ብላ እንዲህ ብላ እንዲህ ብላ ኦኬ

ሌሎች ሌሎች ሰዎች አሉ፣ አልተሰደቡም። እኔ ላይ ፎን ሙሉ የኤልሻዳይን አይቻለሁ፣ አልተሰደበችም። ዋይ ለምንድን ነው ኤልሻዳይ ፐርፐዝ የሆነችው? አንደኛ የዚህን ያህል የሚያስወራ እኔ አንድ መጥፎ ኮመንት አላየው። ፎቶ ካላት ቪዲዮ ካላት ታውጣ። እኔም ቪዲዮ አለኝ። ማደጋስካር ነው ወይ? የዚህን ያህል ምንትን የሚል የለም አሁን ኤልሻዳይ በጣም ስማርት ናት። በነገራችን ላይ ስማርት ናት። ስማርትነቷ ግን የተንኮል ነው። ስማርትነቷ የተንኮል ነው። ምክንያቱም ተንኮል አስተማሯት፣ ተንኮለኞች ተንኮል አስተማሯት። እኔ ሳቃት ኤልሻዳይ ተንኮለኛ አልነበረች። ኤልሻዳይ ምን ፈልጋለች? ከኦሮሞ ጋር ያሬቻለት ስለሰራው

ለብሳ እንኳን ቪዲዮ እስከ መስራቷ ራሱ አቁም፣ አላዩም እራሷ ናት ቪዲዮ ሰርቻለው እዩልኝ ቪዲዮ ሰርቻለው እዩልኝ፣ እና ላይክ እና ሼር አርጉልኝ ለበሬቻ ቪዲዮ ሰርቻለው ብላ ሂዶም ያየም የለም። እኔ ላይክ እና ሼር ሳረግላት ገና አራት መቶ ምናምን ነው፣ አልታየም ራሱ ኮሜንቱ ራሱ ገና አስራ አራት ነው አስራ አምስት ነው ሀው ከመቼው ነው የኦሮ የአማራ ሰዎች አይተው በአንድ አንደኛ ለብሳ ቁጭ አላለችም። ልብሱ ቢጃማ ነገር ለብሳ ዝም ብላ የሆነ እያዳመጠች እንዴት ነው ቪዲዮ ሰርቻለሁ እያያችሁልኝ ነው ምናምን ነበር ስትላይ ነበረው ል አሁን ልጆቻችን ምን እየተማሩ እንደሆነ ታውቃላችሁ? ተንኮል ተንኮል ይሄ ደግሞ ምንን ያመጣል? እዚህ ላይ ለመፈመስ ብለን ከራሳችን ማህበረሰብ ጋር መጋጨት፣ መውጫ መግቢያ ማጣት፣ በዚህ በበሰበሰ ፖለቲካ ውስጥ ራስን ማስበላት፣ በቀላል መንገድ ራስን ማስበላት ነው። ይሄንን ከየትን የተማረችው ከነ ቁርቴ። ምክንያቱም ይሄ ደግሞ ምንናመጣ ከራስ አልፎ የመጣችበትን አከብረዋለሁ ያለችው ማህበረሰብ ማስከፋት። ምክንያቱም እንደዚህ አይነት ተንኮል በአማራ በኦሮሞ ውስጥ አሁንም በድጋሚ እንደዚህ አይነት ነገሩ እንዲፈጠር እኔ አልፈቅድም፣ ሌላ ሰውም አይፈቅድም። ምክንያቱም ኦሬዲ ተተብተቦብናል በጥሩ ፖለቲካው። አሁን ደግሞ የአማራ ልጆች የኦሮሞን ካልቸር ልብስ ስለለበሱ አማራዎች ተሳደቡ ብለን በዛ ላይ ደግሞ ጆከር ገባበት ነገሩ ይላል ማለት ነው። ከዛ እዚህ ጋር ደግሞ ያሉት ደግሞ ሰዎች ይመጡና አያችሁ እኛም ብንለብስ ኖሮ እንደ ኤልሻዳይ ነበር የምንሰደበው። ውሸት ና የተሰደበችው? የተሰደበች ና ብቻ አደለችም ማናት? ሌላ አንድ የጎንደር ልጅ በጣም የታወቀች የጎንደር የምታምር ልጅ፣ በደምብ እንኳን አላቃት። እነሱ መቼ ነው የተሰደቡት የተሰደቡት የፈረደበት ጆከር ማንን ነው የሚዘቀዘቀው? ኦሮሞዋን ጉጉቴ ኬዱን የዘቀዘቀው አቅም ያለው በእሷ ስለሆነ ማለት ነው። እሱ ብቻ አደለም። እች ትንሿ ነገር ነው ተባብሳ ተባብሳ ተባብሳ ተባብሳ ተባብሳ ተባብሳ ተልኳኩሳ ወደ ትልቅ ምትሄ ማለት ነው። ይችን ልጅ እንደዚ አይነት ነገር ድሮ ታውቃለች ብትል፣ ስቲል ናው ደረስ እኔ ኤልሻዳይ እንደዚ አይነት ልጅ አይደለችም፣ ግን እየጠፋች ነው ነው ብላችሁ ኤልሻዳይ፣ የተወደድሽ ይመስልሻል? የሚወድሽ ሰው በሚወደድ ነገር ነው ከፍ የሚያደርግሽ። እየወደደችሽ አይደለም። እሷ የራሷ ብሶት፣ የራሷ ቂም እየተወጣችብሽ ነው አንቺና ቤታየውን በማንሳትና በማጋጨት አንቺን ከፍ በማድረግ ቤታዮን ይጣለች ይመስላታል። ገባሽ? ግን ኤልሻዳይን እየተበቀለቻት ያለችው እራሷ እንቁርት ይላት። ትዝ ይለኛል የዛሬ ዓመት ከቤታዮ ጋር አንዴ ከመጠላቷ በፊት የኤልሻዳይን ፎቶ እያወጣች እየለጠፈች እንቁርት እያስፈራራችሽ ሰደሽ ፈርተሽ ሊሆን ይችላል ድርጊቱም እንደምትለው ምክንያቱም እሷ እንደምትለው ከሆነ ትዝ ይለኛል ትዝ ይላችኋል የኤልሻዳይ ፎቶ እየለጠፈች ባክግራውንድ ላይ እየለጠፈች መጀመሪያ ሶሻል ሚዲያ ሰው መሰለብ ስትጀምር እንቁርሴ ታርጌት ያደረገቻት ማንን ነው ኤልሻዳይ ነው መአት ፎቶ እያወጣች በመአት ፎቶ ግን ኤልሻዳይ እርግጠኛ ነኝ ፈልገው የለጠፈችው እንዲሁም ጠቂያታለሁ ከኢንስትግራም ላይ ነው ምናምን ወስዳው ነው ነው ያለችኝ እንጂ የምታፍርበትን ፎቶ አይደለም ማለት ነው። አሁን ያ አልሳካ ሲላት ኤልሻዳይ በምን በኩል ቀርባ ማዋረድ አለባት፣ ከነዚህ ሰው ልጆች ጋር እያጋጨች ከዚችኛዋን እንደሚመጡ ይመጡና ለምንድን ነው በሬቻ ልብስ ማተሰሪው ሲሏት አይ እኔ ይሄን ደግሞ ይዘው እና እቺ ደግሞ ይችን አንግል ተጠቅመው አንድ ቀን ሲቀረው ለጠፈች። ከዛ ሰደውኝ የራሷ ቤተሰብ የራሷ ዘሮች ሰደውኝ ብላ ኦሮሞ ጋራ እንትን ለማለት መጣች። ጥሩ ነው? ያዋጣል ወይ? ነው በተንኮል የምንመጣቸው ነገር ወደ ተንኮል ነው የሚጥል። ወደሽ ያንን ሰው አክብሬሽ ያንን ማህበረሰብ ስትመጪ ነው ጥሩ ተንኮል ይዘሽለት ስትመጭ ወይንም ደግሞ እንዲህ እንዲ ባደርግ እንዲ እንዲ ያዋጣኛል በሶስት ነገር ነው የመጣሽ፣ አንድ የአማራው፣ ሁለተኛ በኦሮሞ ስብ ለመወደድ ሶስት ፖለቲካው ሞቅ ለማድረግ አለቅ። አንች ፈልገሽ አደለም መንገዶቹ ወሰዱሽ ወደዛ። ያንን ዝም ስንል ደግሞ አልፎ ተርፎ ደግሞ አሁን ከነ ሳምሪ ጋራ ከነ ምናምን ጋራ ምናምን ይሄ ደግሞ እዚህ ጋራ ቀናችሁ ምናምን እያልሽ ማስለጠፍና እንዲሁም ቁጭ ብለሽ ሞቅ ብሎሽ፣ አዎ ግሬስ አለኝ ከማንም በልጭ ያሳየችኋል ምናምን ያርግልሽ። ይህች ግሬስ ግን እዚህ ጋ ናት፣ እዚህ ጋ ናት፣ ከእዚህ ጋ ናት፣ እዚህ ጋ ናት። ሪያሊቲው ይወጣ ውድድሩ ቦታ ላይ ብትደርሽ፣ እውነት አስፈላጊውን ነገሮችን አቅርቢ ብትባይ፣ ኤልሻዳ የት ታቀርቢያለሽ ነው የሚለው። አንቺና እኔ እናቀዋል መልሱ የሚሆነው እኔና ኤልሻዳ ይቃል ምክንያቱም እስካሁን ለአንቺ ያለኝ ነገር እንዲያቆም ስለማልፈልግ ነው። እንድትመለሽም ስለምፈልግ ነው። ወደ ራስሽ እንድትመለሽም ስለምፈልግ ነው። አንድ ሁለተኛ ነገር አላማረኝም። አያዋጣሽም። እንደዚህ አይነት ተንኮል አያዋጣሽም። እንደዚህ አይነት ፖለቲካ ውስጥ መግባት አያዋጣሽም። ጥሩ አይደለም። ሶስተኛ ነገር እናት እና አባት እኔ እንዳንቺ እናት የአባት የአጠገቢ ሰፖርት የሚያደርጉኝ ካሉ ሌላ ነገር ነው ምሰራው። አፋ አልመላለስም በኔ እኮ ያሉትን ሰዎች በዚህ መልኩ እያጠመድኩኝ በሰው እያሰደብኩኝ መታየትን አልፈልግም። ምክንያቱም በዚህ የምንሄደው አካሄዶች መጥፎች ስለሆኑ መጥፎች ስለሆኑ ጥሩ አይደለም ኤልሻዳይን። ብቱን ቤታዩ የሆነ ሰዓት ላይ ሁላችሁም ይቆጫችሁም ይቆጫችሁም። አስቀያሚ ነው የምትሄዱበት። ሄለን ወታለች ከእንደዚህ አይነት ነገር እችው ፖፖ ዲቦራ ስትነክሯት እየወጣች ነው። ስትነክሯት እየወ ምክንያቱም እንደማያዋጣት ታውቃለች። ራቁት ፎቶ ወጣ፣ ሙሙ ለብቻ ወጣ፣ የሆነ ሆቴልም ተባለም ተባለ። ስሟን ለማደስ የምትጥራ ሁ ምክንያቱም ጥሩ ስላልሆነ ስለዚህ ሌሎቹ የማያደርጉትን ነገር እንቁርቲ እንዲህ የምትጫወትብሽ ከሆነ ኤልሻዳይ በህዝብ ፊት ነው የምነግርሽ። አንድ ሺህ አራት መቶ ሰው አለ። የምታዝኝበት አስቀያሚ ነገር ነው እያስቀመጥሻለሽ። ከፋም ለማም የሚወሩትን ነገሮች በሙሉ ነገ እንደ ታሪክ ነው የሚቀመጡት። በወጣትነት ያደረጋችሁትን ነገር ሊሆን ይችላል። ዛሬ ባታደርገው እንኳን ለሆነ ሰው አላደረግኩትም ብትይው ኦልሬዲ እንዳደረግሽው ነው የሚቆጠ ነገሮች እየበረዱ ይሄዳሉ ሲባል እየጨመሩ እየጨመሩ እየጨመሩ ከእግር ወደ ጥፍር ከጥፍር ወደ እሙሙ ገባል ገባል ሲያልፍ፣ ደግሞ ኖ እኛ እኛ ማለት እንዲህ ነን በቃ ጭራሽ ተብሎ ተብሎ ደግሞ ወደ ፖለቲካው፣ ይሄ ጥሩ አይደለም። እውነት ደግሞ ምርር ብለን እንምጣ ከተባለ ደግሞ እኔ ምንድን ነው የምለው? ትቀኛለሽ ታስቀኛለሽ፣ እኔ በልጣል የሚባል ከሆነ እራቁታችሁ ኑ፣ እኔ ስፖንሰር ላርጋችሁና የማን ሰውነት እንደሚያምር የማን መልክ እንደሚያምር ትወዳደሩ? ይሄ ህዝብ ደንቆሮ አይደለም። የምትጠቀምበትን የካሜራ ኤዲትና እከቶችን እናያለን። ካልቸር ሞዴል ስትነሽና ሃይላይት ላይ ሆነሽ ስትሬት ላይ ስትነሽ እናያለን። ከፍለን የምናሰድብ አንዱ ጋር ሄደን ተለማምጠና ወይ ወይ አከል ይ ምናምን ስለተዋች የኛ አፋችን አልተዘጋም። ምክንያቱም እየተሰደብን ስለሆነ የኛ ልጆች እየተሰደቡ ስለሆነ መልስ እንሰጣለን። ይህን ነው እየተናገረን ያለ ነው። ምክንያቱም እኛ ከእናንተ ጋር ውድድር ውስጥ አልገባ ነው። በስድቡ ዝምታንና ና ደግሞ አብሮ ከዛ ሰው ጋር እየሆኑ ማሰደብ ከዚህም ስንሰደብ፣ ከዚህም ስንሰደብ ከሁለቱም ጋር ሆኖ ማሰደብ ካለ ደግሞ ሌላ ታሪክ ይወጣና እንገጥማለን ማለት ነው። ወይ እንገጥማለን ወይ እዛው እንደጀመርሽው እዛው ከጀመርሻቸው ሰዎች ጋር ጨርሽ። ጨርሽ ግን ራስሽን እሺ፣ የምትዋረጂው ራስሽን እሺ፣ የምትዋረጂው ውርደትሽ ደግሞ እየጀመረ ነው። ምክንያቱም ሳትፈልጊ ፖለቲካ ውስጥ እየተዘፈቅሽ ነው። ከማን አባትና እናትሽ ከመጡበት ማህበረሰብ አፈንግጠሽ ኦሮሚያ ቤት ብታወደ ዘድሽ እንኳን እንዳንቺ ያለውን አደለም፣ ልብሱን ለብሰሽ የራስሽን ወርቅ ብታመጭለት የተዘጋ ብር እንደሆነ የኦሮሞ ቤት እነግርሻለሁ። በእነዚህ አይነት የሚያምን አደለም። እራችሁ ራሱ አሁን ያውራሻል እንጂ ነገ ዞር በይ ነው የሚልሽ። አንቺ ላይ ነገር ቢደርስ፣ ያ የራስሽን ስታከብሪ ነው የራስሽን ማህበረሰብ ስታከብሪ ነው እኛን የምታከብሪ። ራስሽን አዋርደሽ እኔን ታከብሪኛለሽ? በፍጹም አላምንበትም። ቢሰድቡሽም ምክንያት አላቸው እነሱ አደለ። ቢሰድቡሽም ራሱ ዝምና ምትሆ እንዴ ነው የኦሮሞ ልብስ ስለለበስኩኝ ነው እንደ የምትሰሩ ያ ማለት ጥሩ አይደለም እኔ እውነት ለመናገር ጥሩ አይደለም የራሽ ማህበረሰብ ስታገብሪ ቢሰብሽም ዛሬ ያው አሁን ያለበት የኢትዮጵያ ፖለቲካ ስትዘፈቂ ማለት ነው ማየት ስለማልፈልግም ነው እናትና አባትሽም ይንገሩሽ አወጣ እንዳንቺ ያለች ወጣት ልጅ ፉን ፉን ወጣ ገባ ምትል ልጅ ምንም አታመጡ ምናምን ጥሩም አይደለም በቃ እኔ ፖለቲካ ውስጥ እንድትገቡ ለማናቸውም አልፈቅድላችሁም። ብከለክላችሁ እራሱ ደስ ይለኛል። አልፎ ተርፎ ደግሞ ስንሰደብ ነው እኔን አይወክለኝም። ሳምሬ መሰደብ የለባትም ሌሎችም የኦሮሞ ሞዴሎች መሰደብ የለባቸውም። እኛ አንቺን ስም ጠርተን አልተናገርንም። በአክብሮት ስምሽን እንኳን አላነሳ ነው፣ ምክንያቱም የራሴ አመለካከት ስለነበረ ስለአንቺ። አሁን ግን ዝም ካልሽ ሳምሬ ስትሰደብ ያንቺ ቲፎዞች ሲሳደቡ ዝም ካልሽ ተስማምተሽበታል ማለት ነው። አንደኛ አልተወዳደረችም ካንች ጋር። ያልተወዳደረችበት ምክንያት እንዳልኩሽ ሜካፕ የላትም እሷ። የስፖርት የፈረስ ነበር ስታደርጊ የነበረ። ያንን ደግሞ የምታነቢ ከሆነ ትንሽ ጭንቅላት ያለሽ ይመስለኛል። ለምን እዛ ጋር ያንን እንዳደረገች ልታውቂ ትችያለሽ። ዝም ካልሽ ግን ተስማምተሻል ማለት ነው በስድቡ። እሷን እኛን የሚያዋርዱ ሰዎች ጋር ሄድ የምቴ ከሆነ ዋ ችግር አለ ማለት ነው። እና ንግስትነትሽን ይዘሽ እዛው እዛው፣ እኛ ደግሞ አህያነታችንን ይዘን ቤታችንን እንቀመጣለን። ሰርተን እንጂ የምናሳየው አውርተን አይደለም። የሶሻል ሚዲያ ንጉስ ለመሆን መሳደብ ብቻ ነው የሚጠበቀው። የኔ ልጅ ደግሞ የተሳደብ አይደለችም፣ አትፈልግም። ሰውንም እንዲሳደብላት አትፈልግም። ከሶሻል ሚዲያ ጋር መቀላቀል አትፈልግም። ይበቃታል። አየችው፣ እች ሳምንት ያለፈው ሳምንት አየች። እንደዚህ አይነት ወራድ መሆኑን አይተዋል ቲክቶክ። ስለዚህ እናንተ ደግሞ አጠረቁበት። በነገራችን ላይ ኔ ልጅ የተወዳደረችው እንደነገርኩሽኝ እሙሙ ይዛ አደለ የኦሮሞ ካልቸርን የዛች የንጉሷን የአርሲዋን እመቤት ያ የንግስቲቷን ልብስ ለብሳ ነው እርካሹ። ምክንያቱም እኛ ዳሃው ይችላል የዘረፍነው የለም እናቷ ሙሟ ሸጥ አይደለም። እኔ ሙሙወይም ብሸጥ ኖሮ ልጅ አብታምተውን ነበረ። ወይ አንድ የሆነ ነገር ባረግ ኖሮ እሷም ሙሟን አልሸጠችም። ልዩነታቸውን እሱ ነው አልዘረፍንም። በጣም የሚያሳዝነው ኢትዮጵያ ውስጥ ስድብ ያስወነጀላል። ሌብነት ክና ያስወነጀለው በብዛት እኔ